በሀገር አቀፍ ደረጃ በዘንድሮ የበጋ መስኖ ስንዴ ልማት ስንዴን በ4 ነጥብ 2 ሚሊዮን ሄክታር መሬት ላይ በማልማት 173 ሚሊዮን ኩንታል የስንዴ ምርት ለመሰብሰብ መታቀዱን የግብርና ሚኒስቴር መረጃ ያመለክታል። እስካሁንም ከ3 ነጥብ 5 ሚሊዮን ሄክታር በላይ የሆነ መሬት በስንዴ ዘር መሸፈኑን መረጃው ጨምሮ ይገልጻል። ዛሬ የተገኘነው በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ውስጥ ነው። በዚህ ወረዳ ውስጥ የሚኖሩ አርሶ አደሮችም ቀደም ሲል የጠቀስነውን ሀገራዊ እቅድ ከግብ ለማድረስ በንቃት ከሚሳተፉ አካላት መካከል ተጠቃሾች ናቸው። ይህ በአንጉጊ ቀበሌ ውስጥ ብቻ የምናየው የበጋ መስኖ ስንዴ ማሳ በ1450 ሄክታር መሬት ላይ ያረፈ ነው። የባጃጅ ሹፌርነት ስራውን ትቶ ወደ ግብርናት ስራ የገባው ወጣት አሸናፊ ጉግሳን ጨምሮ ሌሎች የሉሜ ወረዳ እንጉጊ በቀሌ ቀበሌ ወጣቶችና ጎልማሶች ከቅርብ ዓመታት ወዲህ የበጋ መስኖ ስንዴ ልማት ከአመታዊ ስራዎቻቸው መካከል ትልቁን ትኩረት የሚሰጡት ተግባር ሆኗል። የባጃጅ ሹፌር ነበርኩኝ እና አሁን ይኸው ያለኝ ወደ ሶስት ሄክታር ገደማ ነው ያለኝ እና በጥሩ ሁኔታ ነው እየሰራን ያለ። በጣም ደስ ይላል ያለው ሁኔታ፣ የአየሩም ሁኔታዎች ደስ ይላል። እና እንግዲህ ያው እንግዲህ የእህሉ እንደምታዩት ነው ያምራል። ያው እና በጣም ጥሩ ስራ ላይ ነው ያለነው። ከልጆቻችንም አንዳንድ አብሯን የምንሰራው አርሶ አደር ልጆች አሉ። በጣም ጎበዝ ጎበዝ ናቸው። ተኮፋዳ ጀልቀባ እራሆንሲኒ ጀቀጣስ መጀመሪያ ሲበቅል መዳበራ እናደርግበታለን። በመዳበራ ነው እዚህ ደረጃ ላይ የሚደርሰው። አንደኛ ልፋት እሱ ነው። ሁለተኛ ናፍጣ አለ። የኔይተሩ እስቦ የሚያመጣ ናፍጣ ነው ይላ አንደኛ ደረጃ ላይ መዳበሪያ ነው። ሁለተኛ ደረጃ ላይ ናፍጣ ነው። ያው ብክነቱ ይሄ ነው። አማፊ ወንቲ ሳኒ ዩኒቨርሲቲ ረን እንጅሩ ያው በረ ዱራሰና አሁን ስንዴ ከመጣ አራት አመት ነው። የዛሬ አራት አመት ነው። ትምህርት ኮስ ይወሰር ነው በሱ ስትሬት ነው ነው ነው ሶስት ላይ ነው። ሁሉ ነገር የተሟላ ነው። በዚህ ስንዴ የተነሳ በጣም ይበረክታል። በጣም ጥሩ ነው። በቃ ሁሉ ነገር ልዩነት አለ፣ ስንዴ ከመጣ ማለት ነው። በቃ ያሸግሩ። አንዳንድ ጊዜ ሙቀት ላይ እንትል ላይ ምናምን ይመጣል፣ ትል ምናምን ይመጣል። ትንሽ ወጪ ይገፋል እንጂ ሌላ ነገር፣ ዘንድሮማ ምንም ወጪም የለውም። በጣም ጥሩ ሁኔታ ላይ ነው አለ ዘንድሮ ቀበሊኒ ባየ ፈቆቱ የመረይ ዮለንተ ያን ለብኛቲ። ይህን በጋ መስኖ ከጀመርን በኋላ ልጆቻችንም በደንብ ጠግቦ እያደሩ ነው። የተረፈውንም ሸጠን ለተለያየ ልጆችንም ለማስተማር ለተለያየ አገልግሎት እያዋልነው እና በጣም ጥሩ ነው። ባይና አንቀ አለበ ገኛ ቀለበስ መታ ገኛ ደንዴ ሁለት ሺህ አስራ ሁለት እና አስራ ሦስት ላይ ነው በብዛት መስራት የተጀመረው። ከዛ በኋላ ሰው ግማሹ አሰራሩን ትንሽ አላወቅም። ለጊዜው ጤፍና ምናምን ነው በቆሎ ነው የምዘሩ ከዛ በኋላ ባላማዎች ከዞን መጥቶ አንዳንድ ነገር አሳይቶ አንዳንድ ነገር እንደዚህ መስኖ ነው ተብሎ ተናግሮ ነው። እስከ ወደ ላይ ከፍተኛ ሰዎች መጥቶ ባለስልጣኖች መጥቶ አይቶ ተደስቶ አይቶ ነው ሄዱ። 2015ም እንደዛ እየተሰራ 2016ም ይኸው አሁን 2017 ነው። እኔ አሁን አምነም ሰርቼ ነበር አገኘው አምስት ኩንታል ወጪ ተቆርጦብኝ ማለት ነው የቀለበኝ የወዴ ቀለቤ ለልጆች ቤት የምሰጠው ቀለቦች አሉ አይደለም። ብሩን ተበድሬ እሱን ከፍዬ አምስት ኩንታል ይዤ ገባሁ። አምስት ኩንታል ከውጭ ወጥቼ ያልገዛ ያ ቀላብ እስከ አሁን ድረስ እየበላ ነው፣ ጥቅም አለ ማለት ነው። ዛንድሮ ምዝጋቤ ካለ በሰላም እዛ ያድርሰን። ይኸው ሰርተናል፣ ገለታ ፈጣሪ ድረስና ይህም አምጥቶ ይሄን ክላስተር ህዝብ ላይ ያወጀ ሰውዬም እግዚአብሔር ስ ይባረክ። እኛ ቀበሌ ላይ ዘንድሮ ወደ 1450 ሄክታር ነው የታረሰ። ገበሬ የተሳተፈ ገበሬዎች ወደ አንድ ሺህ ሁለት መቶ አርባ ገበሬ ነው እዚያ ላይ ብዙ ይህንን ገበሬዎች ብዙ ተጠቃሚ ነው ይህንን እንደሚታይ ማለት ነው። ስንዴ በጣም ዘንድሮ የተሻለ ገበሬ ምርት የሚታገኝበት ሰዓት ነው። በጣም አሪፍ ነው። ዘንድሮ የሞጆ ወንዝን ተጠቅመው ይህን በሰፊው የተንጣለለ የበጋ መስኖ ስንዴ ማልማት የቻሉት እነዚህ ብርቱ አርሶ አደሮች ደግሞ በዚሁ በሉሜ ወረዳ የቆቃ ነገው ቀበሌ ነዋሪዎች ናቸው። እኛ ጀመር ነው እንግዲህ ትንሽ ቆይተናል። ቢያንስ ወደ 2013 አካባቢ መሰለኝ ባረሰ እና እንግዲህ አሁን ወደ አምስተኛ ዓመቴ ነው ስራ ከጀመርኩኝ ስንዴ መስኖ። በፊት ናን ልምድ የለንም። መንግስት ባወጣ እቅድ እንግዲህ የወረዳ አስተዳደሩ የልማት ሰራተኛው አንድ ላይ በመሆን ያለውን ነገር አስተማሩን፣ ነገሩን። ከዛም በኋላ ያለውን ነገር እንግዲህ ወደ ስራ ገባን። ከዛም በኋላ ራሳችን ሁለት ዓመት እንደዚህ ስንሰራ ጥቅሙ ስናይ ራሳችን እየገባን እየገባን እያሰፋን መጣን። ስራው እንግዲህ ዘንድሮ በፊቱ ለየት ይላል። ዘንድሮ አየሩም ደህና ነው፣ ምርቱም እስካሁን እንግዲህ እኔ አልወቃውም። የወቁ ሰዎች ስናቸው ምርቱ በርካታ ነው የሚገኘው ቢያንስ ከሄክታር ስልሳ 65 እንደዛ እየሄደ ነው። እኔ ወደ አራት አምስት ሄክታር ይሆናል። እኔም አሁን ቢያንስ እንግዲህ ከሄክታር 65 እና ወደ 70 አገኛለሁ የሚል አሳብ አለኝ። እንግዲህ አጠቃላይ ወደ 400 300 ምናምን ኩምታል አገኛለሁ ብዬ አስባለሁ። መጀመሪያ እንዲሁ በመንግስት ነበር የመጣው። በፊት ሽንኩርት ነበረ የምሰራው። ከሽንኩርት ደግሞ ስንዴ ተባለ። ያው ስንዴ መስራት ጀመረን። ከዛ ነው እንዲ በቃ ያው መስራት ጀመረን። ቢያንስ 3 አራት አመት ምናምን ሲሚንት ቀበሌ ያው እቅዱ 12220 ነው ሄክታር እየተያዝ ከዛ ውስጥ የተዘራው 118 ሄክታር ነው። አስወደሩ ብዛት ደሞ 441 እና ሴቶቹ 69 ነው። ስንዴው በዛንድሮ በጣም ምርት ነው። የአምና የተሻለ ነው በመርትም አሁን በአቨሬጅ 57 ከሄክታር ላይ ያገኘ ነው ከፍተኛ ደግሞ ወደ 85 ሄክታር በሄክታር ተገኝተዋል። ቅርብ ጊዜ ታጨዱ እንደዛ ነው። እንትን እያገኘ ያሉ በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ከአምስት ዓመት በፊት በ600 ሄክታር መሬት ላይ የበጋ መስኖ ስንዴ ልማት መጀመሩን አስታውሰው ዛሬ ላይ ግን በወረዳው ለበጋ መስኖ ስንዴ ልማት የሚመች 45919 ሄክታር መሬት ተለይቶ ወደ ተግባር መገባቱን የገለጹልን ደግሞ የሉሜ ወረዳ የግብርና እና መሬት አስተዳደር ጽሕፈት ቤት ኃላፊ አቶ ለሚ ኢርኮ ናቸው። እኛ ወረዳ በመስኖ እርሻ ልማት የታወቀ ነው። ከዛ ውስጥ መንግስት እንደ አንድ ትልቅ ኢኒሽቲቭ ይዞ የስንዴ በጋ መስኖ ስንዴ ላይ ነው፣ በደንብ እየሰራን ያለ ነው። ዘንድሮ እኛ እንደ ፖቴንሻል የለየነው 45919 ሄክታር ነው። ከዚህ ውስጥ ወደ 33000 ሄክታር የሚሆን በስንዴ ዘር ተሸፍኗል። ከዛ ውስጥ አሁን ከ15% በላይ ወደ 5000 ሄክታር እስከ ዛሬ ድረስ በመሰብሰብ ደረጃ ላይ ነው ያለው። በአጠቃላይ እንቅስቃሴውን ስናይ የስንዴ ስራ የተጀመረው ከ አምስት ዓመት በፊት ነው። ከአምስት ዓመት በፊት ስንጀምር በ600 ሄክታር ነው የጀመርነው በትንሽ አርሶ አደር ከነሱ ልምድ መውሰድ አሁን በአንድ ቦታ ብቻ አሁን የምንገኝበት ክላስተር ብቻ ከ1400 ሄክታር በላይ ነው ስንዴ የተዘራው ይህ ክላስተር እኛ እንደ ወረዳ አስራ ሁለት ቀበሌ ላይ ነው የሚሰራው። ከአስራ ሁለት ወረዳ ውስጥ ሶስት ትላልቅ ቀበሌዎች ትልቅ ክላስተር ሆኖ ነው እየሰራናለ። ነው የምንጠቀመው ውሃ የከርሰ ምድር ውሃ ነው በብዛት። የወንዝ ውሃም አለ የሞጆ ወንዝ አለ። ከሞጆ ወንዝ ይልቅ ደግሞ ከከርሰ ምድር ውሃ ነው የምንጠቀመው። ውሃ በቅርበት ነው የሚገኘው። አርሶ አደሩ በአሁኑ ሰዓት በቂ ግንዛቤ አግኝቶ ወደ ስንዴ ማምረት ገብተዋል ማለት ነው። ምስራቅ ሸዋ ዞን እንደምታወቀው ሴንተር ላይ ያለች ዞን ነች። 11 ወረዳዎችና ሁለት ትልልቅ ከተማዎች አሏት። እንግዲህ የመስኖ ስራችንን የምንሰራው 11ዱ ወረዳ ላይ ነው ማለት ነው። በዘንድሮ አመት እኛ የመስኖ ስንዴ ከጀመረን ኦልሞስት ወደ አምስተኛ ዓመታችን ነው። ዘንድሮ ወደ 380 ሺህ ሄክታር በላይ እናለማለን ብለን አስበን እስካሁን ደስ 300 ሺህ ሄክታር ዘርተናል። ምርት ስብሰባም ከስር ከስር ጀምረናል። ምርታማነቱንም አይተናል። ምርታማነቱ ካለፉት አመታቶች ዘንድሮ የተሻለ ነው። ትንሽ የግብዓት አቅርቦት ጋፕ ስለነበረ መጀመሪያ ላይ ከዛ በኋላ ያለውን ግን በፉል ፓኬጅ መርዳት ስለቻልን ምርታማነታችን ጥሩ ነው። በዚህ ሂደት ውስጥ እንግዲህ ትልልቅ ክላስተሮች የመፍጠር የቴክኖሎጂ ሽግግሮችን የማሻገር በትራክተር የማረስ በኮምባይነር የማጨድ ግብርናን በበሬ ቀንበር ብቻ አርሰ አትለውጠውም እና እዚህ ደረጃ የማድረሱ ነገር ጥሩ ነገር እየሄደልን ያለው ሰርተናል የሰራነው ያው ጥሩ ውጤት ላይ ደርሷል ብለን ነው የምናስበው። እህሎች በትልልቅ ክላስተር ኩታ ገጠም ተሰርተው ነው እያየ ያለው አብዛኛውን። በተለይ አዋሽ በያዚን ብለን አዋሽ ቤልትን ሶስት አራት ዞኖች ጋር አንድ ላይ በመሆን የሰራ ነው ስራ። አዋሽ ወንዝ እኛ ጋር ሰባቱን ወረዳ ነው አቋርጦ የሚሄደው። ሰባቱም ወረዳ ላይ ስንዴ መስኖ ስንዴ ያለሙታል። በተጨማሪ ደግሞ የውሃ የከርሰ ምድር ውሃ በማውጣት ያሉትን መስኖች ፋሲሊቲ በማመቻቸት ወተር ፓምፕ ደሞ ለአርሶ አደሩ በብድር በመስጠትና በዚህ ነው እየለማ የነበረው። ውጤቱ ጥሩ ነው። የበጋ መስኖ ስንዴ ልማት ላይ በጣም በከፍተኛ ሁኔታ ከሚያስቸግሩ ሁኔታዎች ውስጥ አንዱ የወፍ ጥቃት ነው። እና የአካባቢው ነዋሪዎች ወይም አርሶ አደሮች የአርሶ አደሮች ልጆች ሊሆኑ ይችላሉ ወፍን የሚከላከሉት በዚህ ፉሪሳ ይባላል ወይንም ወንጭፍ ነው። እና እንግዲህ ወፉ በተለይ ጥቃት የሚያደርሰው ይሄ ገና ያልደረቀው ሰብል ላይ ነው። የስንዴውን ፍሬ ያልደረቀው ይመቸዋል፣ ረጠብ ያለውን በብዛት ያጠቀዋል ማለት ነው። እና ከፍተኛ ጥቃት በማድረስ ጉዳት ሊያደርስ ስለሚችል እንግዲህ ረጅሙን የቀን ጊዜያቸውን የሚያሳልፉት ወፍ በማባረር ነው። እንደዚህ በፉሪሳ እንደዚህ ወፎች እንዳያርፉበት በጣም ዘና ብለው እንዳያጠቁት በዚህ በፉሪሳ ይጠብቃሉ ማለት ነው። በብዛት ደግሞ ግሪሳ ሆኖ ከመጣ በከፍተኛ ሁኔታ ያጠቃልና፣ በተለይ ይሄንን ወፍ መከላከል የሚቻልበትን ዘዴ በከፍተኛ ደረጃ ማምጣት ያስፈልጋል በአውሮፕላን ርጭት የሚደረገውም አንዳንዴ በጣም ግሪሳ ሆኖ ሲመጣ ይህንን ጥቃት ለመከላከልና የአርሶ አደሩን ኪሳራ ለመከላከል ነው ማለት ነው። ይኸው እንግዲህ ፉሪሳ እንደዚህ ውፎቹን ያባርራል። በቃ ዘና ብለው እንዳይበሉ፣ ጥቃቱን እንዳያበዙት ያደርጋል። በትንሹም ቢሆን እመረጥ ይላል እሰደርጋለሁ ወን በርባኪሶ ራ ጉሰሽብሮ ቆፋ አሁን ላይ የሚያስፈልገው ስንዴው ወፍ መጠበቅ ነው። ያው ዚቻ አንድ ሄክታር ላይ አራት አምስት ሰው ሆኖ በደንብ ሰው በዝቶ አምስት ስድስት ሰው ሆኖ መጠበቅ ነው። ሌላም ምንም አያስፈልግም፣ እንክብካቤውን ጨርሰዋል። ለበጋ መስኖ ስንዴ ልማት ከፍተኛ ስጋት የሆነውን የወፍ ጥቃትና ሌሎች መሰል አደጋዎችን ተከላክሉ ምርቱን ለአጨዳ ማድረስ ትልቅ ትኩረትና ክትትል እንደሚያስፈልገው ሁሉ ከአጨዳ ለሚጀምረው ድኅረ ምርት አያያዝም አስፈላጊውን ትኩረት መስጠት ያስፈልጋል። እኛ አያያዙ እርግጥ ከታጨደ ከመጣ ወጣ በኋላ ለገባ ነው የምናቀርበው ብዙ አናስቀምጥም። ለገባ እናቀርባለን። ወዲያው ይመጣል ገበያው መሸጥ ነው። አጋጣሚ የዋጋ ውርቀት ካለ ወደ ገባ ለማቅረብ አንቸኩልም። ያው የተወሰነ ጊዜ ቤት ላይ እናቆያለን ወደ ጎተራ ስናስገባ መድኃኒቶች ሌላ ተባዎች እንዳያጠቁት በመድኃኒት እንጠቀማለን። ለነገሩ ብዙ ጊዜ አናቆይም፣ ቢያንስ የአንድ 15 ቀን በላይ አናቆይም። ይሸጣል፣ ገበያ አለው። ስንሰበሰብ እንግዲህ ይኸው እንደምታዩት ማለት ነው። አሁን ከመጀመሪያ ጀምሮ ዋግ ረጭተናል፣ በስርዓት እንት እንዲደርስ፣ ሲደርስም ደግሞ ውሃ አልከለከል ነውም፣ ጥሩ ሆኖ ፍሬው የአማረ እንዲሆን እና በጥሩ ሁኔታ ከስሩ አረም ጠፍቷል። ከዚህ ስንዴ ጋር ምንም ይቀረል ነገር የለም። ሲመረት ምርቱ በጥሩ ሁኔታ እንዲመረት ፍሬው ያማረ ሆኖ በስርዓት ለገበያ እንዲደርስልን በጥሩ ሁኔታ መድኃኒቱም ተረጭቷል። መጨረሻ መድኃኒቱም መጀመሪያ መድኃኒቱም ተረጭቷል። ከትላትል ነፃ ነው። ከበሽታ ነፃ ነው። ሲሰበሰብ እንግዲህ ያው ኮምፓይነር አለ። በኮምፓይነር በስርዓት አሳጭደን በስርዓት አንፍሰን ወደ ገበያ እናቀርባለን ማለት ነው። ፖስት አርቬስቱ ላይ ገበሬ በዩኒፎርሚቲ ነው። አሁን ይሄንን ይሄንን መሬቱ ዘሩ ነው የተለያየ እንደዛ አረገ እንጂ ይሄንን መሬቱ በአንዴ ነው የምነሳው ምክንያቱም በኮምባይነር ገበሬ አሁን የታወቀ ነው። አምና አሁን ዘንድሮ ዋጋም አሪፍ ስለሆነ ገበሬ እንደአጠቃላይ በኮምባይነር ነው የምሰራው፣ ምክንያቱም ወደ ገበያም ለመቅረብ ንጹ ነው እንትኑ ዘሩ። ስለዚህ አሁን እንደአጠቃላይ ሁሉም ገበሬ አምነዋል ማለት ነው። በፊት አንዳንድ ገበሬዎች በእጅም እያጨደ ስለሆነ አሁን የለም። ይህንን መሬት በኮምባይነር ነው እርሻም በትራክተር ነው። ይህን የበጋ መስኖ ስንዴ ለማልማት ጥረት በሚያደርጉበት ጊዜ በተለያዩ ችግሮች መፈተናቸውን የሚናገሩት እነዚህ አርሶ አደሮች ቀደም ሲል ያጋጠሟቸው ችግሮች ዳግም እንዳይከሰቱና የላባቸውን ዋጋ ማግኘት ይችሉ ዘንድም የሚመለከታቸው አካላት ሁሉ አስፈላጊውን እርምጃ እንዲወስዱ ይጠይቃሉ። በዳበራውን በጊዜ ካላመጡ አሁን ጥቅምቱ ይመጣል። ጥቅምቱን አምጥተው በዳበራ ቁጭ መጋዘን ቢያደርግና ስም ዝርዝሩን ብትሰጠው ሰጠው ብትሰጠው ገበሬ ይሰራል። ግን በዳበራ ላይ ድክመት አለ፣ ቶሎ አይመጣም። ዘር እናመጣለን ይላሉ። ዘር እነሱ የሚያመጡና በጊዜ መጡ አሁን መስከረም ይመጣል። መስከረሙን ስም ዝርዝሩን መዝግቦ የከፈለ ገንዘቡን ያስገባው አስገብቶ ቢያደርጉ ገበሬ ምንም ወዳ ላይ ያለለት ነገር ምክንያት የለም። ይሄ ብዙ ወጪ አለው እንደ በፊቱ አይደለም፣ በቀላል የሚሰራ አይደለም። ምክንያቱም ዛሬ ነዳጅ መቶ ምናምን ገብተዋል። መቶ አስር መቶ ሀያ መቶ ሰላሳ ገብተዋል አንዷ ሊትር ይሄን አሁን የምታዩትን ማሳ ለማጠጣት ቢያንስ ሁለት መቶ ሊትር ያስፈልገኛል፣ አንድ ሄክታር ለማጠጣት እንግዲህ በብር አስቡት። ቢያንስ ይሄ አስር ጊዜ ይጠጣል እስከሚደርስ። አሁን ይሄ አስረኛ ጊዜ ጠጥተዋል፣ ከአሁን በኋላ የለ፣ አብቅተዋል ማለት ነው። ግን ይህንን ስታባዙ ስንት ብር ይመጣል? ወጪው ራሱ የሰራተኛ አለ፣ ጥበቃ አሁን ወፎች ጥበቃ። እዚህ ላይ ያሉት አንድ ሄክታር ላይ ስድስት ሰው አለ፣ ይሄ ወጪ ነው። አረም አለ፣ ምኖ አለ። ሲታሰብ ከፍተኛ ወጪ ነው የሚያስከትለው። ከአትክልት ያነሰ አይደለም ስራው። ግን መሆን የነበረ ማሰብ ያለበት መንግስት፣ ገባውን የገባ ሁኔታ እንዶ ዝም ብሎ እንዶ በቀላሉ እህል ተብሎ በቀላሉ ከሚሄድ ዋጋውን በስርዓቱ እንዲያስተካክልን፣ እኛም ጥቅም እንዳገኝ፣ ደላላ ከውስጡ እንዲጠፋ፣ ገባው በስርዓቱ መንግስት ባወቀ ዋጋ እንድንሸጥ ቢደረግልን ጥሩ ነው። ለራሳቸው ጠቅሞ ለገበሬ የሚያስቡ ነጋዴዎች አሉ። እነሱ እነሱን መንግስት ትኩረት ቢሰጥበትና ገበሬው በሰራው ልክ ደግሞ ትርፋማ እንዲሆን ቢያደርግልን እንላለን። የገበያ ትስስር ቢፈጠርልን መንግስት ጥሩ ጥሩ ነገር ቢያዘጋጅልን እና ያው እንግዲህ እኛ ደግመናል። ብዙ ሰዓት ነው ይሄ ነገር ሲደርስ በቀላል አይደርስም። ወጪ በጣም ብዙ አለው እና ገበሬውን ደግሞ የሚረዳ ገበያ ቢከፈትልን የሚለው ነገር ነው። የገበያ ትስስር በየዓመቱ እንሰራለን። ለምሳሌ አሁን ዩኔኖች አሉ። የገበሬ ህብረት ስራ ማህበር ዩኔኖች ማለት ነው። እንደገና ደግሞ ትላልቅ ነጋዴዎች አሉ። አሁን ትልቁ ችግር እዚህ ጋር ገባ። በዛው ስንዴ ላይ የገባ ችግር የለም። ስንዴ በጣም ይፈለጋል። አሁንም ማሳ ገብቶ ነው እየገዙ ያሉት። ያ ማለት ትክክለኛ ነው ማለት አይደለም። ለምን ትንሽ ብሮከርሶች አሉ። ደላላዎች በመሀል ላይ እየገቡ አርሶ አደሩን ወደ ዩኔን ወደ እንትን እንዳይሸጥ የሚያደርጉ እኛ እንደኛ አንደኛ የገበያ ችግር እንዳይኖር ዩኒየኖች ዝግጁ እንዲሆኑ አድርገናል። ዩኒየኖች ዝግጁ እንዲሆኑ መሰረታዊ ማህበራቶች ዝግጁ እንዲሆኑ የምፈልገው አካል ደግሞ እኛን ከጠየቀ ከአርሶ አደሮች ጋር እናገናኛለን። ያ ማለት በቂ ነው ማለት አይደለም፣ ግን አሁን እየሆነ ያለው አርሶ አደሩ ራሱ አሁን እንደ ዱሮ አይደለም። ዛሬ አርሶ አደሩ እዚህ ቁጭ ብሎ አዲስ አበባ ላይ ስንዴ በስንድ እንደሚሸጥ ያውቃል፣ ጤፍ በስንድ እንደሚሸጥ ያውቃል። በስልክ ይለዋወጣል እራሳቸው ጭኖ አሁን እያደረጉ ያለው ዘንድሮ በተለይ በዚህን ሰዓት አሁን ከማሳ ከየትም ጭኖ ራሳቸው ወደ መሸጥ ደረጃ ደርሷል። ያ ማለት ደግሞ ምንም በመሀል ሳይገባ አርሶ አደሩ ማግኘት ያለበትን ያገኛል። እዛ ላይ ነው እየሰራ ያለ ነው። የመስኖ ስንዴ ደግሞ ከክረምት ስንዴ የተሻለ ነው፣ በጥራትም የተሻለ ነው። ግሬኑ ራሱ የዘር መጠኑ ራሱ የተሻለ ነው፣ ለፋብሪካዎች ይፈለጋል። ይሄን ያህል የገበያ ችግር አለ ብለን አናስብም ካለም እኛ ለመቅረፍ ዝግጁ ነን። ጋፖች ብለን ያየናቸው ነገሮች አሉ ዘንድሮ። አንደኛ የገበያ ትስስር ስትሮንግሊ መሄድ አለብን። አርሶ አደሩ አምርቶ ገበያ ትስስር ማግኘት አለበት። ሁለተኛ የስንዴ ዋጋ መታየት አለበት፣ ከኮስት ኦፍ ፕሮዳክሽኑ አንጻር ስታየው እዛ አካባቢ የገበያ ትስስሩ መሀል ያሉ ደላሎችን የማውጣት ይሄ ስራ አሁን እየሰራን ነው ያለ ነው። በተለይ ደግሞ በዩኒኖች እና በማህበራቶች እንዲሰራ ነው እየጠረገ ያለው። ሁለተኛው የአቅርቦ ችግር ነበረ መጀመሪያ ላይ ቶሎ ማዳበሪያ ስላልገባ የገባውን ማዳበሪያ ቶሎ ብለን አስራይተን በበቂ ሁኔታ አልነበረም፣ ግን ወዲያውኑ መፍትሄ አድርገን ለአርሶ አደሩ ሶሉሽን ሰጥተናል። አርሶ አደሩም እንደ ቅሬታ ያነሳው እነኚ ሁለት ነገሮች ነው። እውነት ነው፣ ግን ተስተካክሏል። ከዛ በኋላ ለወደፊት ደግሞ እንዳይደገም አስቀድመን ነው እየሰራን ያለነው ያለ ነው። አሁን በምግብ አቅርቦት ራስም መቻል ለግለሰብም ለሀገርም ክብር ነው። እናም ኢትዮጵያ በሀገር አቀፍ ደረጃ የምግብ ሉዓላዊነትን እውን ለማድረግ ልዩ ትኩረት ከሰጠቻቸው ልማቶች መካከል የበጋ መስኖ ስንዴ ልማት አንዱ እንደመሆኑ መጠን የእነዚህ አርሶ አደሮች ተሞክሮ መልካም አራያ መሆን የሚችል ነው። ከኔ ሲጠገብ አገሬ ጎረቤቶቼ ይጠግባለሁ የሚለው ነገር ነው። እና፣ በጣም ደስ ይለኛል። መንግስት ባወጣው ፖሊሲ ወይ መንግስት ባወጣው መረጃ መሰረት ወጥተን እዚህ በመስራት እኔ በበኩሌ ደስተኛ ነኝ። አገሬ ህዝብ መጥገቡ ማለት ነው። ራብተኛ የሰው ልጅ አለመመልከት ማለት ነው። ጠግቦ ማደር ደስ ስለሚያሰኘኝ እዚህ ስንዴ ስራ ላይ ገብቻለሁ። በፊት አርሶ አደሩ አንዴ ብቻ ነው የሚያመርተው፣ ክረምት ያመርታል፣ በጋውን በሙሉ እንደ ረፍት ነው የሚወስደው። አሁን የለም የለም። አሁን የምታየው ይሄ ማሳ በሙሉ ግማሹ ክረምት ውሃ ሴታኛበት ነው። ሌላው ግን ክረምቱን ጤፍ ነው የነበረበት ኤፉን አንስቶ ነው ወደዚህ ዞሮ። ያ ማለት ይሄ አርሶ አደር ሁለቴ ሶስቴ ማምረት ጀምሯል። ያ ማለት እራሱን በምግብ ከመቻል አልፎ ለሀገር ገበያ እያቀረበ ነው። እዛ ላይ የስራ ባህል ለውጥ አንስተናል። ለምን በፊት በያልባሌ ቦታ የምለው አርሶ አደር አሁን ወዴት ነው የሚውለው? ማሳ ውስጥ። አሁን እንደሚታዩ ይሄ ማሳ በሙሉ አሁን ሰው ነው። ውሃው አለ፣ መስኖ አለ፣ መሬቱ አለ። ጉዳዩ ምንድነው? የአመለካከት መቀየር ጉዳይ ነው። መርዳት የሚችል ማህበረሰብ ነው አሁን እየተረዳ ያለው። ስለዚህ ምንድነው? ዘንድሮ ወደ 98000 የሚሆኑ ተረጂዎች አሉ። 59000 ዘንድሮ ግራጁዌት ያደርጋሉ ይወጣሉ። አንፈልግም በቃኝ ብለው የጨረሱ ናቸው። ራሳቸውን ምን ተሠራ? አንደኛ የማዘጋጀት ስራ ተሰርቷል። እነኚህ ሰዎች መረዳት እንደሌለባቸው ግንዛቤ መስጠት፣ ማሰልጠን፣ ማሳወቅ፣ ይህ ማዘጋጀትና ብቁ እንዲሆኑ ማድረግ ነው። ሁለተኛው ካዘጋጀ በኋላ እነኚህ ሰዎች የስራ እድል ትፈጥራለሁ። መስኖ ላይ፣ ከብት ማደለብ ላይ፣ ማነብ ላይ፣ ፍየልና በግ ማደለብ ላይ የመሳሰሉት ስራ ላይ ይህን በመስኖ አካባቢ አሁን ውሃው ለምሳሌ ፈንታሌ ላይ ወረዳ ላይ ብትሄድ፣ ቦሰት ላይ ብትሄድ ውሃው አንዲ ሰንጥቆ ይሄዳል። መስኖ ግን በሴፍትኔት ይረዳል። ይህን ሰውዬ ምን ብለ ነው የምትረዳው ይህን ሰውዬ እርዳታ ከመስጠት በየወሩ? እዛ ጋር እንዲያመርታ አድርገ ግንዛቤ ስራ ለው ላይ ሰርተ ቀይረው ራሱም እንዲቀየር ማድረግ ነው። እንደዚህ ከዚህ በፊት ቁጥራቸው ውስን ነው እንጂ ተቀይረው እያመሰገኑ ያሉ አርሶ አደሮች አሉ። እነኛ 59ኞቹ ዘንድሮ በክሊር ሆነው ይወጣሉ። ማ ኔክስት ቶታሊ እንወጣለን። ቢኮዝ አየር ንብረታችን ጥሩ ነው። የውሃ ሪሶርስ አለን፣ መሬት አለን፣ የከብት ሀብት አለን። በቃ ትንሽ መጨመር፣ መንቀሳቀስ ነው የሚጠይቀው። ያንን ነገር እንግዲህ እናሳካዋለን ብለን እንገምታለን። የግብርና ባለሙያዎች እንደሚገልጹት በጥራትም ሆነ በብዛት ከፍ ያለ ምርት ማግኘት የሚቻለው ከዝናብ ይልቅ በመስኖ በማልማት ነው። እናም በቀጣይ ዓመታትም ይህ ልማት በእርሻ መሬት ስፋት እንዲሁም በመስኖ ውሃ መሠረተ ልማት ዝርጋታና አቅርቦት እያደገ መሄድ ይኖርበታል።